የታላቁ የኢትዮጵያ ሕዳሴ ግድብ ግንባታ 98 በመቶ መድረሱን የግድቡ ማስተባበሪያ ፕሮጀክት ጽሕፈት ቤት አስታወቀ። የግድቡ ግንባታ ከተጀመረ አንስቶ እስካሁን ከ20 ቢሊዮን ብር በላይ ገንዘብ በሕዝብ ተሳትፎ መሰብሰቡን የጽህፈት ቤቱ የሕዝብ ግንኙነት፣ ኮሚኒኬሽን እና የፐብሊክ ዲፕሎማሲ ስራ አስፈጻሚ አቶ ሰለሞን ዳንኤል ገልጸዋል። የታላቁ ሕዳሴ ግድብ በህዝብና በመንግስት ቁርጠኝነት የተጀመረ ፕሮጀክት ነው ያሉት አቶ ሰለሞን የግድቡ ግንባታ እውን እንዲሆን ከህዝቡ ድጋፍ ባለፈ በዲፕሎማሲ መስክ ምክንያታዊና ፍትሐዊ የውሃ አጠቃቀም እንዲኖር ማድረግ ጨምሮ ሌሎች ስራዎች መከናወናቸውን ጠቅሰዋል። በዋናነት ከህዝቡ ድጋፍ አንደኛው የፋይናንስ ድጋፍ ነው። ሁለተኛው ዲፕሎማሲ በሞራል በእውቀት በሙያና በአካባቢ ጥበቃ ተብሎ የሚጠቀሱ ናቸው በዋናነት በገንዘብ በፋይናንስ ድጋፍ ስናይ በአጠቃላይ እስካሁን ድረስ ከሀያ ቢሊዮን ሰባት መቶ ሀያ ሶስት ሚሊዮን ገንዘብ በላይ ከህዝብ መዋጮ ብቻ የተሰበሰበ ነው። ሌላኛው በትልቁ የሚነሳው የዲፕሎማሲ ነው። በዲፕሎማሲ ረገድን ምናልባትም የታዊር ዲፕሎማሲ ጽንሰ ሀሳብን እንደ ሀገር ከመጠናከር በዘለለ የውሃ አጠቃቀም ላይ በአባይ ጉዳይ ላይ በመርህ እንድንመራ በሀገር አቀፍና በአህጉር አቀፍ እንዲሁም በአለም አቀፍ ደረጃ በርካታ ስራዎች የተሰሩበት ሁኔታ ነው ያለው ከዚህ መካከል አንዱ የዚህ ውጤት የሚሆነው ሴፍ የሚለው ወይ ደግሞ የአባይ ተፋሰስ ሀገራት የጋራ ስምምነት የተፈረመበት በርካታ ዲፕሎማቶች ለተለያየ ዓላማ የሚመጡም ሆነ ለዚሁ ጉዳይ የሚመጡ ግድባችንን እያዩ እየጎበኙ የእኛን ጠንካራነት እና በዚሁ እንድንቀጥል ጉብኝት እያደረጉ የገለጹበት እና የኢትዮጵያን ማንነት የታየበት ከሶስት መቶ ሰማኒያ ሺህ በላይ ከተለያየ ህብረተሰብ ክፍል ከዲፕሎማቱ ማህበረሰብ ሁሉ ግድቡን የጎበኘበት ሁኔታ ነው ያየው። በሙያና በእውቀትም ስናይ እንዲሁ በርካታ በሀገር ውስጥና በውጭ ሀገር የሚገኙ ምሁራን ለግድቡ ግንባታ በመደራደር በመጽሐፍ ፕሮፖዛሎችን በማዘጋጀት ዩኒቨርሲቲዎች ከዚህ ጋር በተያያዘ የተለያዩ ጥናታዊ ጽሁፎችን በማድረግ ሴሚናሮችን በማዘጋጀት በርካታ የህብረተሰብ ክፍል እንዲሳተፍ የተደረገበት እንካለው አጠቃላይ እንደ ባጭሩ ይህን ይመስላል የነበረው ተሳትፎ። የግድቡ ግንባታ የመጨረሻ ምዕራፍ ላይ መድረሱን የተናገሩት ስራ አስፈጻሚው በቀጣይ ግድቡ በደለል እንዳይሞላ የተፈጥሮ ሀብት ጥበቃ ስራዎችን ማጠናከርና በተለያዩ አማራጮች ለግድቡ ገቢ እንዲደረግ በተከፈቱ ልዩ ልዩ አማራጮች ድጋፍ ማድረግ እንደሚጠበቅ ተናግረዋል። አንደኛው በተለይ በአካባቢ ጥበቃ ታደሩ እና በአውራ ታደሮ አካባቢ የሚደረጉ የችግኝ ተከላ መርሃ ግብር በየዓመቱ መቀጠል የሚገባው ነው። መንከባከብም ጸድቆ ተግባር ላይ እስከሚውሉ ድረስ በተለይ አፈር ጥበቃን ለማድረግ መቀጠል የሚገባ ነው። ሁለተኛው የፋይናንስ መዋጫውን በተመለከተ እንዲሁ በየጊዜው ፕሮጀክቱ ተጠናቋል እስከሚባል ድረስ በተዘረጉት የተለያዩ ፕላትፎርሞች ቦንድ በመግዛት ሊሆን ይችላል፣ ስጦታ በመስጠትም ሊሆን ይችላል ሰማኒያ አንድ ዜሮ ዜሮ ሰብስክራይብ በማድረግ ሊሆን ይችላል። ወይም ደግሞ በኦንላይን በተዘረጉ ገንዘብ መሰብሰቢያ ስልቶች ሊሆን ይችላል። በተለይ በውጭ የሚገኙ ዲያስፖራው ማህበረሰብ ኢትዮጵያውያንና ትውልደ ኢትዮጵያውያን ድጋፍ እንዲያደርጉ ነው መልዕክት የምናስተላልፈው ማለት ነው።